የዛሬው ፈን ፋክት ቪዲዮችን ይገርማል። ታዋቂው የሆሊውድ ምልክት የሪል ስቴት ታሪክ እንደሆነ ስንቶቻችን እናውቃለን? አዎ፣ መጀመሪያ ላይ ሆሊውድ ላንድ ነበር የሚለው የተሰራው በ1923 ሲሆን ለቤቶች ሽያጭ የታሰበ ትልቅ ማስታወቂያ ነበር። ግን የሚገርመው ያንን የቤቶች ልማት ያካሄደው ካምፓኒ ሲከስር ምልክቱ ላይ የሚደረገው ጥገና ሙሉ በሙሉ ቆመ። ከጊዜ በኋላ ምልክቱ በንፋስና በዝናብ አርጅቶ መፈራረስ ሲጀምር በ1949 ላንድ የሚለው ክፍል ተወግዶ ሆሊውድ ብቻ ተብሎ ታደሰ። ነገር ግን በ1970ዎቹ ይህ የታደሰው ምልክት እንደገና በጣም ተጎድቶ ሊወርቅ ደርሶ ነበር። ምክንያቱም የተሰራው ለጊዜያዊ ማስታወቂያ ነበር፣ ጠንካራና ዘላቂ አልነበረም። በመጨረሻም በ1978 አሮጌውን ሙሉ በሙሉ አፍርሰው በጠንካራ ብረት ዛሬ የምናየውን ቋሚና አስተማማኝ ምልክት ገነቡ። ታዲያ ይህ ከቤት ገዢ ጋር እንዴት ይገናኛል? ቤት ለመግዛት ስናስብ የምንመርጠው ካምፓኒ፣ በንፋስ የሚፈርስ ጊዜያዊና የሚወድቅ እንዲሆን ሳይሆን የምንፈልገው ልክ እንደ አዲሱ የሆሊውድ ምልክት በጠንካራ መሰረት ላይ የተመሰረተ ቋሚና አስተማማኝ ኢንቨስትመንት ነው። ለዚህም ነው ሆሴዕ ሪል እስቴትን ስትመርጡ የምትመርጡት ይህንኑ ነው። አስተማማኝ ግንባታ፣ አስተማማኝ ኢንቨስትመንት።